መጀመሪያው የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች። ጊዜው ሳይደርስ ዛሬ ለምን ትመረምራላችሁ። በጨለማ ውስጥ የተሰወረውንም የሚያብራ የልብን ሐሳብም የሚገልጥ ጌታችን ይመጣል፣ ያን ጊዜ ሁሉም ዋጋውን ከእግዚአብሔር ዘንድ ይቀበላል። ወንድሞቻችን ሆይ እኔም አጶሎስም ብንሆን መከራ የተቀበልነው ስለ እናንተ ነው እናንተ እንድትማሩ ከመጽሐፍት ቃልም ወጥታችሁ በወንድሞቻችሁ ላይ እንዳትታበዩ ነው። ማን ይመረምርሃል? የምትታበይስ በምንድን ነው? ከሌላ ያገኘኸው አለህን? ያለህንም ከሌላ ካገኘህ እንዳላገኘህ ለምን ትኮራለህ? እናንተ አሁን ጠግባችኋል፣ በልጽጋችኋልም ያለኛም ፈጽማችሁ ነግሳችኋል። እኛም ከእናንተ ጋር እንድንነግስ ብትነግሱ አግባብ በሆነ ነበር። እኔ ስለ ሞት ዝግጅዎች እንደ መሆናችን እኛን ሐዋርያቱን እግዚአብሔር የኋላኞቹ ያደረገን ይመስለኛል። እኛ ስለ ሰዎችም ላለቆችም ለዓለምም መዘባበቻ ሆነናልና። እኛስ ስለ ክርስቶስ ብለን አላዋቂዎች ነን፣ እናንተ ግን በክርስቶስ ጠቢባን ናችሁ። እኛ ደካሞች ነን፣ እናንተ ግን ብርቱዎች ናችሁ። እናንተ ክቡራን ናችሁ፣ እኛ ግን የተዋረድን ነን። እኛ እስከዚች ቀን ድረስ እንራባለን፣ እንጠማለን እንራቆታለን፣ እንሰደዳለን፣ ማረፊያ የለንም፣ እንደባደባለንም በእጃችን ሥራ እያገለገልን እንደክማለን። ይረግሙናል፣ እኛ ግን እንመርቃቸዋለን፣ እንታገሳቸዋለን፣ ይሰድቡናል፣ እንማልዳቸዋለን። በዓለም እንደ ጌጥ ሆንን፣ በሁሉም ዘንድ የተናቅን ሆንን። ይህንንም የጻፍሁላችሁ ላስፈራችሁ አይደለም፣ ልጆቼና ወንድሞቼ እንደመሆናችሁ ለመከራችሁና ላስተምራችሁ ነው እንጂ። እኔ ለሁላችሁ ቤዛችሁ ነኝ፣ እናንተ ግን አልፈራችሁኝም። የጌታችን ወንድም የሐዋርያው የቅዱስ ያዕቆብ መልእክት። ወንድሞቻችን ሆይ የመከራና የትዕግሥት ምሳሌ የሆኑትን በጌታም ስም የእግዚአብሔርን ቃል የተናገሩትን ነቢያትን ተመልከቱ። እነሆ የታገሱትን ብፁዓን እንላችኋለን። የኢዮብን ትዕግሥት ሰምታችኋል፣ እግዚአብሔርም የፈጸመለትን አይታችኋል። የእግዚአብሔር ቸርነቱ ብዙ ነውና ይቅርም ባይ ነውና። ወንድሞቻችን ወይ ከሁሉ አስቀድሞ በሰማይም ቢሆን በምድርም ቢሆን በሌላ መሐላም ቢሆን በምንም ፈጽሞ አትማሉ። ነገር ግን ከፍርድ በታች እንዳትወድቁ ነገራችሁ አዎን ቢሆን አዎን ይሁን፣ አይደለም ቢሆንም አይደለም ይሁን። የሐዋርያት ስራ። ወደ አንጾኪያ ስለመመለሳቸው በዚያችም ከተማ ወንጌልን ሰበኩ። ብዙ ሰዎችንም ደቀ መዛሙርት አድርገው ወደ ልስጥራን ወደ ኢቆንያንና ወደ አንጾኪያ ተመለሱ። የደቀ መዛሙርትንም ልቦና አጽናኑ፣ በሃይማኖትም እንዲጸኑ በብዙ ድካምና መከራ ወደ እግዚአብሔር መንግሥት እንገባ ዘንድ ይገባናል እያሉ መከሯቸው። ለቤተ ክርስቲያንም ቀሳውስትን ሾሙ፣ ጾሙ፣ ጸለዩም። ለሚታመኑበት ለእግዚአብሔር አደራ ሰጧቸው። ከጲስዲያም አልፈው ጵንፍልያ ደረሱ። ጴርጌን በተባለችው ከተማም ቃሉን ከተናገሩ በኋላ ወደ ኢጣሊያ ወረዱ። ከዚያም ስለሚሰሩት ሥራ ለእግዚአብሔር ጸጋ አደራ ወደ ተሰጡበት ወደ አንጾኪያ በመርከብ ሄዱ። አንጾኪያም በደረሱ ጊዜ ምእመናኑን ሁሉ ሰብስበው እግዚአብሔር ያደረገላቸውን ሁሉ፣ ለአሕዛብ የሃይማኖትን በር እንደ ከፈተላቸው ነገሯቸው። ከደቀ መዛሙርቱም ጋር አያሌ ቀን ተቀመጡ። የማቴዎስ ወንጌል የአብን ፈቃድ ስለማድረግ። በሰማያት ያለውን የአባቴን ፈቃድ ከሚያደርግ በቀር አቤቱ አቤቱ የሚለኝ ሁሉ ወደ መንግስተ ሰማያት የሚገባ አይደለም። በዚያች ቀን ብዙዎች አቤቱ አቤቱ በስምህ ትንቢት አልተናገርንምን? በስምህስ አጋንንትን አላወጣንምን? በስምህስ ብዙ ተአምራትን አላደረግንምን ይሉኛል። ያን ጊዜ ከቶ አላውቃችሁም? አመፅን የምታደርጉ ሁላችሁ ከእኔ ራቁ እላችኋለሁ። ይህን ቃሌን ሰምቶ የሚያደርገው ሁሉ ቤቱን በዓለት ላይ የሠራ ብልህ ሰውን ይመስላል። ዝናብ ዘነበ፣ ጎርፍም ጎረፈ፣ ነፋስም ነፈሰ፣ ያንም ቤት ገፉት፣ ነገር ግን አልወደቀም፣ በዓለት ላይ ተመስርቷል እና ይህንንም ቃሌን ሰምቶ የማያደርገው ሁሉ ቤቱን በአሸዋ ላይ የሠራ ሰነፍ ሰውን ይመስላል። ዝናብ ዘነበ ጎርፍም ጎረፈ ነፋስም ነፈሰ ያንም ቤት ገፉት፣ ወደቀም። አወዳደቁም ታላቅ ሆነ። ጌታችን ኢየሱስም ይህን ነገር በፈጸመ ጊዜ ሕዝቡ በትምህርቱ ተደነቁ፣ እንደ ጻፎቻቸው ሳይሆን እንደ ባለሥልጣን ያስተምራቸው ነበርና። ስንክሳር፣ ጻድቁ ኢዮብ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት ሁለት በዚሽ ቀን ጻድቅ ኢዮብ አረፈ። ለዚህም ጻድቅ በዘመኑ እንደርሱ ያለ እውነተኛ ደግሰው እንደሌለ በቅዱሳት መጻሕፍትም ስለ እርሱ እንደተነገረ እግዚአብሔር መሰከረለት። ሰይጣንም ቀንቶበት በገንዘቡና በልጆቹ ላይ ያሰለጥነው ዘንድ ወደ እግዚአብሔር ለመነ። የጻድቅ ኢዮብን ትዕግስት እግዚአብሔር ስለሚያውቅ አሰለጠነው ለመጪው ትውልድም አርአያና ምሳሌ እንዲሆን ፈቀደለት። ስለ እርሱም ሐዋርያ ያዕቆብ በመልእክቱ እነሆ የጻድቅ ኢዮብን ትዕግሥቱን ሰምታችኋል አለ። ከዚህ በኋላም በአንዲት ቀን ገንዘቡ ሁሉ ጠፋ፣ ሥጋውም በደዌ ሥጋ ከራሱ እስከ እግሩ ድረስ ተመታ። በዚህም በአስጨናቂ ደዌ ውስጥ ኖረ፣ እግዚአብሔርንም አመሰገነው። የአንዲት ቃልን እንኳን በፈጠረው እግዚአብሔር ላይ አላጉረመረመም። ነገር ግን የተወለደባትን ቀን ረገመ። እንስሶቹና ገንዘቡ ሁሉ በጠፋ ጊዜ እግዚአብሔር ሰጠ፣ እግዚአብሔርም ነሳ፣ የእግዚአብሔር ስም የተመሰገነ ይሁን አለ። በዚህ መከራ በነበረበት ዘመናት በተራራ ላይ ተጥሎ ሳለ የወዳጆቹና የሚስቱ ዘለፋ በዝቶበት ነበረ። እርሷ እንዲህ ብላ መከረችው እስከ መቼ ድረስ በሞኝነት ትኖራለህ? እንግዲህ ስስደበውና ሙት። ዳግመኛ እግዚአብሔር ደጅ ጠነዋለሁ፣ መከራውንም እታገሳለሁ፣ የቀድሞ ኑሮዬን ተስፋ አደርጋለሁ ትላለህን? አለችው። እንዲህስ እንዳትል ከዚህ ዓለም እንሆ ስም አጠራርህ ጠፋ። ሴቶች ልጆቼና ወንዶች ልጆቼ ሞቱ። እኔም ዘጠኝ ወር ሳረግዝ ሳምጥ፣ ስወልድ ላይረቡኝ፣ ላይጠቅሙኝ በከንቱ ደከምኩ አንተም በመግል ተውጠህ በትል ተከበህ ትኖራለህ። ሌሊቱን ሁሉ ስትዛብር ታድራለህ። እኔም እየዞርኩ እቀላውጣለሁ። ከአንዱ አገር ወደ አንዱ አገር፣ ከአንዱ ቤት ወደ አንዱ ቤት እሄዳለሁ። ከድካሜ በእኔ ላይ ከመጣችው ከችግሬም አርፍ ዘንድ ከጠዋት ጀምሮ ፀሐይ እስክትገባ ድረስ እጠብቃለሁ። አሁን ግን እግዚአብሔርን የማይገባ ቃል ተናግራው ሙት አለችው። ኢዮብም ሚስቱን እየተመለከተ ሰማት። ስርዓት እንዳልተሰራባቸው ከአሕዛብ ሴቶች እንዳንዲቱ ተናገርሽን? ከዚህ ቀድሞ በጎውን ነገር ከእግዚአብሔር እጅ ተቀበልን፣ ከዚህ በኋላ መከራውን አንታገስምን አላት። በዚህ ባገኘው መከራ ሁሉ ኢዮብ ጌታን የበደለው በደል የለም። ኢዮብም ወርቅ በእሳት እንዲፈተን ፈጽሞ ተፈተነ። እግዚአብሔርም በደመና ውስጥ ተነጋገረው። ከተናገረውም በኋላ ከደዌው ፈወሰው። ጥሪቱን ሁሉ ከቀድሞ እጥፍ አደረገለት። ሌሎች ልጆችንም ሴቶችና ወንዶችን ሰጠው። ኢዮብም ከደዌው ከተፈወሰ በኋላ መቶ ሰባ ዘመን ኖረ። የኖረውም ዘመን ሁሉ ሁለት መቶ አርባ ስምንት ዓመት ነው። በበጎ ሽምግልናም እግዚአብሔርን አገልግሎ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ ጻድቅ ሰው ጸሎት ይማረን። በረከቱም ከእኛ ጋር ለዘላለም ትኑር አሜን አባ ጳቁሚስ በዚችም ቀን የመንፈሳዊ ማኅበር አባት የአባ ጳቁሚስ ረድ የከበረ አባት ቴዎድሮስ አረፈ ይህም አባት በገድል የተጠመደ ትሑት ቅን ታዛዥ በበጎ ሥራም ፍጹም ነበረ ከአባ ጳቁሚስም ዘንድ ከታናሽነቱ ጀምሮ መነኮሰ ለፈጣሪውም እንደሚታዘዝ ይታዘዘው ነበረ። ለዚህም አባ ጳቁሚስ እጅግ ወደደው። በላዩም የመንፈስ ቅዱስ ጸጋ አድራበታለችና በአንድነት ለሚኖሩ መነኮሳት ሁሉ አጽናኝና አረጋጊ ሆነ። ጥበብና እውቀት ነበረውና በዕድሜው ሕፃን ሆኖ ሳለ አባ ጳቁሚስ ገሳጭና መካሪ አድርጎ ሾመው። ከአባ ጳቁሚስም መረፍት በኋላ በአባቱ በአባ ጳቁሚስ ፈንታ አበምኔት ሆኖ ተሾመ። ይህም አባት ትህትናው የበዛ ነው። ከዚህም ከኃላፊው ዓለም ክብር ይሸሽ ነበር። የአገልግሎቱንም በጎ ሥራ ፈጽሞ ወደ ወደደው እግዚአብሔር ሄደ። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን። በረከቱም ለሁላችን ትድረስ ለዘላለሙ አሜን። በዚህችም ቀን ከአባ ኤሴራ ጋር ሀያ ሁለት ሰዎች በሰማዕትነት ሞቱ። በረከታቸው ከእኛ ጋር ለዘላለም ትኑር፣ አሜን። አትሮኖስ ቅዱሳት መጻሕፍትን በድምፅ ያንብቡ።